አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ውድ ቤተሰቦች ተከታዮች፣ እንዴት ናችሁ? ደህና ናችሁ ወይ? በኔጋ ሁሉ ሰላም። አልሐምዱሊላሂ፣ ምስጋና ይገባል ዓለማቱ ጌታ። እንዲሁም ለቻናሌ አዲስ የሆናችሁ ላይክና ሰብ ሼር እያደረጋችሁ ቤተሰብ ሆኑ፣ ቪዲዮንም ላይክ አደርጋችሁ እስከ መጨረሻ እንድትከታተሉኝ በአክብሮት ጠይቃለሁኝ። የዛሬው ባለ ታሪካችን የሚሆነው ነቢዩላህ ሷሊህ አለይሂ ሰላም ክፍል አንድ ይሆናል ኢንሻአላህ። የሰሙድ ህዝቦች ከእሁድ ህዝቦች በኋላ የመጡ ሲሆኑ በጣም ትቢተኛ እና ኩራተኛ ናቸው። በስዑዲ አረቢያ ምድር በኢጃዝ እና በተቦክ መካከል የሚገኘው ግዙፍ ተራራ በመፈልፈል ከዘመኑ ጋር የማይመጣጠን ውብ ውብ ህንፃዎችን ሰርተው ነበር የሚኖሩት። በጣም ትላልቅ ናቸው። አሁን ያለው ትውልድ በጉልበትም ሆነ በግዝፈት ከነርሱ አይስተካከልም። ምንም እንኳን ድንጋያማ አካባቢ የሚኖሩ ህዝቦች ቢሆኑም አላህ ሱብሃነሁ ወተዓላ ምድራቸውን ለቡቃያ ምቹ አድርጎ የምንጮቻቸውም ብዛት ለጉድ አድርጎታል። ጊዜው ከአባቶቻቸው የወረሱት የጣዖት አምልኮ አጧጥፈው የያዙበት ዘመን ነበር። በዱንያ ሰክረዋል፣ አላህን ረስተዋል። በወንጀል ተጨማልቀው ሳለ አላህ ስብሓነ ወተዓላ ሷሊሕ ኢብን ኡበይድ ኢብን ሂሻም ኢብን አድ ኢብን አረም ኢብን ሳም ኢብን ኑሕ ዐለይህ ሰላም የተባለ መልካም ነቢይ ከመካከላቸው ላከላቸው። ሷሊሕ ዐለይህ ሰላም በነቢይነት ከመመረጣቸው በፊት ህዝቡ ዘንድ በመልካም ስነ ምግባራቸው የሚታወቁት ከከበርቴ ቤተሰብ ነው የተወለዱት። ከዚያም አልፎ ሰዎች ለፍርድ ለፍርድ የሚያስቸግር ክርክር ሲገጥማቸው እሳቸው ጋር የሚሄዱ ምርጥ የአላህ ባሪያ ናቸው። ወደፊት ሀገሪቷን በንግስና ያስተዳድሯታል ተብሎም ይገመት ነበር። በእንዲህ አይነት ሁኔታ ሳለ ሷሊህ ዓለይሂ ሰላም የጌታቸው ተልዕኮ እንደተቀበሉ በትኩስነቱ ወገኖቼ ሆይ፣ አላህን ተገዙ። ከእርሱ ሌላ ለእናንተ ምንም አምላክ የላችሁም። ከዓድም በኋላ ምትኮች ባደረጋችሁና ምድሪቱንም ላይ በምድሪቱም ላይ ባስቀመጣችሁ ጊዜ አስታውሱ። ከሜዳዎቹ ሸክላ ህንፃዎችን ትገነባላችሁ ከተራሮችም ቤት ትጠርባላችሁ። ስለዚህ የአላህን ጸጋዎች አስታውሱ፣ በምድርም ውስጥ አጥፊዎች ሆናችሁ አታበላሹ በማለት ጥሪውን አስተጋባ። ይህም በሰሙ ጊዜ ትቢታቸው አናታቸው ላይ ወጣ፣ ኩራታቸው ገነፈለ። የከተማይቱ መሳፍንትም አንተ ሶሊህ ሆይ ቆይ፣ አንተ ከኛ በምን ተሽለህ ነው አላህ መልእክተኛ አድርጎ ሊመርጥህ የቻለው? ይልቁኑ አመልክቶቻችን በመጥፎ ዓይን ሳያዩ አይቀሩም እና አብድሃል አሉት። ከዚያም እንደተለመደው ሷሊህ አለይሂ ሰላም የድሆች እና ምስኪኖች ተከታይ ይበራከቱለት ጀመር። ይሁን እንጂ ባለጸጋዎችና ጉልበተኛሞች ዝም ማለት ዝም ማለትን አልመረጡምና ምእመናኑ ዘንድ በመሄድ አንተ እናንተ ባመናችሁት ነገር እኛ ክደናል በማለት ይሳለቁባቸው ነበር። ከዛላችሁ እነዚህ አመፀኞች ህዝቦች አንድ ቀን የሷሊሕን አሌህ ሰላም ጥሪ ለማስቆም እና ተከታዮቹን ከሱ ለማራቅ ምን ማድረግ እንዳለባቸው ሊመካከሩ አንድ ቦታ ተሰበሰቡ። ብዙ ከመከሩ በኋላ በመጨረሻ ሷሊህ ዐለይህ ሰላም ያለ ተከታይ ብቻውን ለማስቀረት አንድ መፍትሄ አገኙ። እሱም ሷሊህን የሚከተል ከአምላክቱ ከአምልክቱ በኩል የማይድን በሽታ ይዘዋል ከሷሊህም የሚርቅ እነዚህ ነገሮች ከእነዚህ ነገሮች የተጠበቀ ይሆናል በማለት ከተማይቷን ቀወጧት። ነገር ግን ትክክለኛይቱ የዳዕዋ ጥሪ መንገዷን ይዛ ቀጥላለች። በዚህ ሁኔታ ላይ ሳሉ አንድ ቀን ሷሊህ አሌህ ሰላም ጥሪያቸውን በህዝብ ፊት ሲያደርሱ፣ ህዝቡም አንተ ሷሊህ፣ እውን አንተ ነቢይ ከሆንክ ማረጋገጫ ይሆን ዘንድ እስቲ ተአምር አምጣልን አሉት። የከተማይቱ ሹማምንትና የተከበሩ ሰዎች በቦታው ነበሩ። የማይችለውን ነገር በመጠየቅ እንዲያደናግሩት በማሰብ በማላገጥ ሳቅ ይስቁበትም ጀመር። ወላሂ ነቢያቶች አላህ ምንዳቸውን ከፍ ያደርጋቸውና በገዛ አገራቸው ይሰቃያሉ። ከመሳፍንቱ መሃከል አንዱ ቆመና፣ አንተ ሶሊህ ተአምረኛ፣ ተአምርን ማሳየት እችላለሁ የምትል ከሆነ የተአምሩን አይነት እኛ እና ምንመርጠውም የምንመርጠው ያንተ ስራ። አንተ ሷሊህ ተአምር ማሳየት እችላለሁ የምትል ከሆነ የተአምሩን አይነት እኛ ነን የምንመርጠው። ያንተ ስራ እኛ የምንመርጠውን ተአምር መተግበር ብቻ ነው አሉት። እኛ እያየን ከዚህ ተራራ ውስጥ በግዝፈቷ አቻ የሌላት የአስር ወር እርጉዝ የሆነች መልኳም ቀይ የሆነ ከግዝፈቷ የተነሳ ከግዝፈቷ የተነሳ የከተማይቱ ህዝብ እና እንስሳ የሚጠጡትን ውሃ በአንዴ በአንዴው መጠጣት የምትችል ትልቅ ግመል አውጣልን፣ አሉት። ነቢዩ لላህ ሶሊሕም عለ ሰላም ህዝቡ ሁሉ ተአምሩን አይተው በማመን ነከጀሃነብ ይድኑ ዘንድ ተከዩ የከተማይቱን ሰው ሁሉ እንዲሰበስቡ አዘዙና ሁሉም ተሰበሰቡ። ከዚያም ሶሊህ ዐለይሂ ሰላም ለጌታቸው ስጁድ በመውረድ ጌታቸውን ይማጸኑ ጀመር። አላህም ሱብሓነሁ ወተዓላ የሱን መልእክተኞች በህዝባቸው ፊት አያሳፍራቸውምና ተራራው በጣም መንቀጥቀጥ ጀመረ። ህዝቡ ህዝቡ ሁሉ አይኑ ተራራው ላይ ተክሏል። ካሁን ካሁን ምን ሊከሰት ነው በማለት እርስ በእርስ ይተያያሉ። በዚህ ሁኔታ ላይ ሳሉ ተራራው ከፍተኛ ጩኸት ካስተጋባ በኋላ በጣም መሰንጠቅ በጣም በመሰንጠቅ ከመካከሉ ህዝቡ ህዝቡ ህዝቡ በጠየቀው መልኩ ትልቅና እርጉዝ ቀይ ግመል ወጣች። ይህም ባዩ ጊዜ አይናቸው ፈጠጠ፣ አንደበታቸው ደረቀ፣ ምላሶቻቸው ታሰሩ። ሷሊህም ዐለይሂ ሰላም ህዝቦች ሆይ ይች ግመል የአላህ ተአምርናት አሉ። ውድና የተከበራችሁ የቻናሌ ውድ ቤተሰቦቼ እንሻአላህ የነቢዩላህ ሶሊህ ዐለይሂ ሰላም ክፍል አንድ በዚሁ መልኩ ይጠናቀቃል ማለት ነው። በሌላ በክፍል ሁለት እስከምንገናኝ በያላችሁበት አላህ ይጠብቃችሁ እያልኩኝ ሀገራችንንም ሰላም አላህ ያደርጋት ኢንሻአላ። በሌላ እስከምንገናኝ በክፍል ሁለት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።